ግን ሪያድ ምናምን እንትን ነው፣ ሻክሻኪ ነው። ከሶስተኛ ከአምስተኛ ፎቅ ላይ እየተንጠለጠለ ሲሻከሽክ አንዴ ወደዛ አንዴ ወደዚህ እያለ ሴት ሲያባሩ ነው የሚውለው። እናት ዩቱብ ላይ ትመጣለች፣ ምግቧን ታብላላለች። ከዛ በኋላ ጭራሽ አረቄ ምንድነው የጎጃ ምንድነው የደብረ ብርሃን ምንድነው ያለችው እያለች የምትገለብጥ ናት። አሁን ኬኳን ለእኛ ነው አደራ የሚሰጠው። መቼስ ቤታዮ ናት አደራ የምትወስደው። እኔ እንኳን በእጄም አልነካትም። እኔ ልጅሽን እንግዲህ ምናምን የምትለው እንግዲህ የሚያዝኑት የኢትዮጵያ ሕዝቦች እነ ቤታዮ ናቸው። ለልጅ ምናምን አሁን ቤታዮ እንግዲህ ልጅቷን ውስደሽ አሳድጊ ገባሽ። ምክንያቱም ወላጅ ያስፈልጋታል። በጉዲፈቻ ፈቻ ውስጃት። በድሬዳዋ በኩል ጉዲፈቻ መቼስ መሰብሰብ ልማዳችን ነው ውሰጅ እኛ እንደሆነ አንወስድም እለናል። ከዚህ በኋላ ጉዲፈቻ በቃል ብለን ጨራሽ ሄድያ ልጅም አንወስድም። ግደ እግዚአብሔር ምስክር ነው። እዛው ይዛት የምትሄድበት ቦታ ትሄድ እንጂ ከርፋፋ ኮረፌ እከክ ማትረባው ሰው እንዴት ለራሱ ልጅ አያዝንም? እንዴት ነው ሰው፣ እንዴት ነው አረቄ ጠጥቱ የሚያጠባው? ለስድስት ወር እኮ ከሰውነታችሁ እንደማይወጣ ታውቃላችሁ፣ ጡታችሁ ውስጥ እንደሚቀመጥ ልጅቷ ደግሞ ዳይሬክት የምታገኘው ከሆነ ቃን አሁን ኬኳ ስንት ዓመት ሆነዋል? ስንት ዓመት ሆነ ኬኳ? ስለ ተመታችን ማ ነው? አረቄ የጠጣች ልጅ የኢትዮጵያ እንትን የለም እንዴ? የህፃናት እኔ እዚህ ቢሆን ኖሮ አስቀማት ነበር። እግዚአብሔር ምስክር ነው። ከርፋፋ ቆሮ ቆራፋ ስንት ዓመት ሆነ ኬኳ? አስራ ሰባት ወት አንቺ ደግሞ ምነሳክረሻል አረቄውን የጠጣሽ እንጅንሽ እንዴ። ሰላም ሀው። አስራ ሰባት ስለ ማን ነው የምናወራው ታውቂያለሽ? ኦኬ ስለ ማን ነው? ስለ ፊንገር ሹ ልጅ እኮ ስንት አመት ሆነ? የፊንገር ሹ ልጅ ሶስት አመት አይደላች? ለነገሩ አዞ ይኸው። ኦኬ አንድ አመት ከሰባት ወር እንደ አራት ትበልጣለች አመት። ይህ ህዝብ እኮ በጣም የሚያሳዝነው ቀሪ ለነገሩ ባለጌ ስለሆነች፣ አይ ቲንክ ሁለት ዓመት አላልፋትም። አዎ በቀደም ስትል ነበረ። አንድ አመት ከሰባት ወር አንቺ ታውቂያለሽ ማለት ነው። እንዲህ ግን ገና ነው ማለት ነው። ልጅቷን ከተወለደች ይቆየ ይመስላል። ግን አንድ እንቁላል ነበረቻት፣ እሷን እኮ ነው የመጨረሻ ጆከር ነበረቻት፣ እሷን ሳበች ወለደች። አይ ፊንገር ሾ እድሜዋ ስንት እንደሆነ ታውቃላችሁ? የፊንገር ሾ ስንት አመቷ እንደሆነ ታውቃላችሁ? አርባ ሶስት ዲዩ ኖ ዳት ጋይስ አርባ ሶስት አመት ፊንገር ሾ በኢየሱስ አርባ ሶስት አርባ ሶስት አርባ ሶስት አርባ ሁለት እያለች ነበር እኔ ጋር የምታውቀው የደረሰው የዛሬ አመት ማለት ነው ላስት የር አርባ ሶስት አርባ ሶስት አርባ ሶስት እንዲያውም ከፕሬዚዳንታቸው ጋራ ከአብይ ጋራ አንድ ነው እድሜዋ። ዋና ብዬሽ እሱ ስንት አመቱ ነው? እና ስታወራ ነበራሉ። እራሷን እኮ ከአብይ አህመድ ጋር እኩል የተወለድነው ምናምን ስትል ነበራሉ። የእንትን ያላት ሰው የሰማት ሰው በነገራችን እንዲህ እንደምታያት ቀላል ሴት አይደለችም ልጅቷ በጣም በጣም ኮሚኒኬሽን አላት ከመንግስት ጋራ በጣም በጣም በጣም በጣም አርባ አምስት ነው ስትል ነበራሉ። እንትናለን እድሜያችን እድሜያችን እኩል ነው ምናምን ስትል ነበር አሉ። እሱ የተመረጠ አካባቢ እና በጣም የሚያውቋት ሰዎች በጣም የሚያውቋት ሰዎች እና ይመስለኛል የሆነ ቤተሰቧን የሚያውቁ ሰዎች እንዲ በጣም እኮ እንደዚህ እንደዚህ ናት እሷ እንደዚህ እንደዚህ ናት ብለው ሲያወሩ ነበር አሉ። እና እንዴት መኖሯ ራሱ ይላሉ አሉ እንዴት ኖረች አለች እንደ ምናምን ብሎ ነው የሚያወሩት አሉ። እሷን ወደ መጀመሪያ ወደ ውጪ የላኳት ሰዎች ሀደሬዎች ናቸው አሉ። የሀረር ሰዎች ናቸው አሉ እና እንደዚህ ቤታቸው ውስጥ ትላላክ ነበረ ምናምን ምናምን ነገር። የሀረር ሰዎች ናቸው ሀደሬዎች መሰሉኝ። እና ትላላካቸው ነበር ምናምን። ያው ቤተሰብ የላትም አይደለም፣ እነሱ ናቸው አሉ። ትዝ ይላቸዋል ሀረር ምናምን ምናምን ስትል እነሱ ናቸው ወደ ውጭ ላው የላኳት ምን ተፈጠረው አላ ብዬ ምን እግዚአብሔር እኮ በቃ እኮ አዋረዳት እኮ እሷንም፣ በኢየሱስ ተዋረደች እኮ አፈርት ብላ አሁን መጨረሻዋ ምን እንደሚሆን እንግዲህ እግዚአብሔር ያውቃል። እኔ ከዚህ በኋላማ ምንቱን ምንቱን እሷ ኮ የእድሩ ድክመት ነው እንጂ ኮ ቆይተን አልኮ ከቀበርናት ስንት ወር ሆነው? ቤታየ ካዝረከረገቻት ሁለት ወር ሆነ አደለ? አረ ትበልጠኛለች። አረ በኢየሱስ ስም አረ ትበልጠኛለች ነፍሶቼ። እኔ ኮ ገና አሁን አርባ አምስት ዓመቴ ኮ ነው ጋይስ። እኔ እውነቱን ለመናገር ራሱ አርባ አምስት እንዳንሞላኝ ታውቃላችሁ በሮሮ Oh, oh my God በኢየሱስ፣ ከምን እንደሚመጣ ታውቃላችሁ ግን በረሮ! ኧረ ተው በእግዚአብሔር፣ ኧረ ተው ተው ተው ተው፣ ያቅለሸልሸኛል ያቅለሸልሸኛል፣ አልፈልግም። ስለ በረሮ ማውራትም አልፈልግም በህይወቴ በጣም የምጠላው ነገር ከዚህ በፊት ጆሮ ውስጥ ምናምን ምናምን ይገባል ስለሚባል በጣም የምጠላው ነገር በህይወቴ። በቃ ሳየው ያስታውከኛል። አንዳንዴ ታውቃላችሁ ወጥ ውስጥ ምናምን ነገር ከስጋ ወጥ ጋር ምናምን እና ቤተሰቤ በሙሉ ከበጣም ከምንጠየፈው ነገር አይጥና በረሮ በጣም ነው የምጠላው። አልወድም፣ በጣም ነው የምጠላው፣ በጣም ነው የምጠላው እና ታይላንድ ሂጄ የበረሮ እንትን አለ ቋንጣ፣ ድርቆሽ ምናምን ምናምን ነገር ላይቭ እየቀረጽኩላችሁ ነበር ትዝ ይላችሁ። ዩቱብ ላይ ራሱና ማይ ጋድ